እንኳን ወደ ቱሩስ ፖፕ ኒውስ በሰላም መጣችሁ፣ ውድ ተመልካቾቻችን። ዛሬም እንደተለመደው ዓለምን ትኩረት እየሳቡ አብየት ዜናዎችን ይዘንላችሁ ቀርበናል። በመካከለኛው ምስራቅ ከሚካሄደው የኢራንና እስራኤል ውጥረት እስከ ሱዳን የእርስ በርስ ጦርነትና የሰብአዊ ቀውስ ድረስ ያለውን ወቅታዊ ሁኔታ እንዲሁም በኢትዮጵያ ያለውን የፖለቲካ ምህዳር እና ወቅታዊ ጉዳዮች የምንመለከት ይሆናል። እስከዛ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በኢራንና እስራኤል መካከል የኒውኩለር ውጥረት ተባብሷል። በመካከለኛው ምስራቅ የፖለቲካ ምህዳር ውስጥ ትኩረትን የሳበው የኢራን እና እስራኤል ግጭት አሳሳቢ ደረጃ ላይ ደርሷል። የእስራኤል በኢራን ላይ የኒውክለር ጥቃት የመሰንዘር ስጋት የኢራንን ባለስልጣናት እጅግ አስክቷቸዋል። በዚህም የተነሳ ኢራን ኒውክለር የታጠቀች ወዳጅ ሀገር ለማግኘት እየጣረች እንደሆነ ተዘግቧል። የፓኪስታን ስምምነት በዚሁ ሂደት ጎልቶ እየተነሳ ነው። የኢራን አብዮታዊ ዘበኞች ከፍተኛ አዛዥ መሃሰን ራዛኤው በይፋ እንደተናገሩት እስራኤል ኢራንን በኒኩለር ብትመታ ፓኪስታንም እስራኤልን በኒኩለር ትመታለች። ይህ መግለጫ በዓለም አቀፍ ደረጃ ከፍተኛ ድንጋጤን የፈጠረ ሲሆን የሁኔታውን አሳሳቢነትም አጉልቶ አሳይቷል። ፓኪስታንም በሙስሊሙ ዓለም ብቸኛዋ የኒኩለር ጦር መሳሪያ ባለቤት ስትሆን ከመቶ እስከ ሁለት መቶ የሚደርሱ የኒኩለር ጦር መሳሪያዎች እንዳሏት ይገመታል። ፓኪስታን አቋምና የኒኩለር አቅም በዚህ ውጥረት ውስጥ የፓኪስታን ሚና ወሳኝ ሆኖ ብቅ ብሏል። የፓኪስታን ፕሬዚዳንት ሻህባዝ ሸሪፍ ከኢራን አቻቸው ጋር በስልክ ተነጋገሩ። ከፍተህ የጎደለው ጥቃት ከተወረረው ወንድማችን የኢራን ሕዝብ ጎን እንቆማለን ብለዋል። በተጨማሪም የፓኪስታን መከላከያ ሚኒስትር ሙስሊም ሀገራት በእስራኤል ጉዳይ ላይ መተባበር እንዳለባቸው አሳስበዋል። አለበለዚያ የጥቃት ሰለባ ሊሆኑ እንደሚችሉም አስጠንቅቀዋል። የፓኪስታን የኒውክለር ሚሳኤሎች እስከ 2700 ኪሎ ሜትር ርቀት ላይ የሚገኝ ኢላማን የመምታት አቅም አላቸው። ይህ ማለት ከፓኪስታን ግዛት ተነስቶ የእስራኤል መሬት መምታት ይችላል። ሆኖም ምንም እንኳን የኢራን ወታደራዊ ባለስልጣናት እንደዚህ አይነት መግለጫ ቢሰጡም የፓኪስታን የውጭ ጉዳይ ሚኒስትር ሙሐመድ ይሻገድ ይህንን የኒውኩለር ምላሽ በተመለከተ የተነገረው መረጃ የሐሰት መረጃ እንደሆነ ገልጸዋል። የፓኪስታን የኒውኩለር መሳሪያዎች የደህንነት ሁኔታ አሁንም አሳሳቢ እንደሆነ እና በሽብር ድርጅቶች እጅ የመግባቱ ስጋት እንዳለ የሳይንስ ሊቃውንት ይገልጻሉ። የፓኪስታን የኒውክለር ልማት ታሪክ። ፓኪስታን የኒውክለር ኃይል ለመሆን የቻለችበት ታሪክ የራሱን ውጣ ውረድ የያዘ ነው። ሀገሪቱ ይህንን አቅም ለማግኘት የቻለችው በዋነኛነት ከህንድ የሚሰነዘርባትን የኒውክለር ስጋት በመፍራት ነው። ከህንድ ከተገነጠለችበት ጊዜ ጀምሮ ኒውክለር ማልማት ላይ ስትሰራ የቆየ ሲሆን ይህ ጥረት በ1976 ፍሬ ማፍራት ጀመረ። በ1998 ህንድ የኒኩለር መሳሪያ ሙከራ ማድረጓን ተከትሎ ፓኪስታንም ስድስት የተሳካ የኒኩለር መሳሪያ ሙከራዎችን በማድረግ የኒኩለር ሀገር መሆኗን በይፋ አስታወቀች። ከዚህም በፊትም እስራኤል የፓኪስታን የኒኩሌር ማበልፀጊያ ለመደምሰስ ከህንድ ጋር በመተባበር ሙከራ አድርጋ እንደነበር ይነገራል። ይህ ሁሉ የሚያሳየው የፓኪስታን የኒኩሌር መርሃ ግብር በቀጠናው ካለው የፀጥታ ሁኔታ ጋር የተሳሰረ መሆኑን ነው። የሙስሊም ዓለም እና የኒውክለር መሳሪያዎች ስርጭት የአለም አቀፍ ማህበረሰብ በተለይም አሜሪካ እና ምዕራባውያን ሀገራት የሙስሊም ሀገራት የኒውክለር መሳሪያ መታጠቅን በከፍተኛ ስጋት ይመለከቱታል። በአለም ላይ ከሃምሳ ሰባት በላይ ሙስሊም ሀገራት እና ከ1 ቢሊዮን በላይ የሚሆኑ ሙስሊሞች ይህ አለም ህዝብ ሩብ ያህል ነው። ይኖራሉ። ይሁን እንጂ በአለም ላይ ከሚገኙት ከ12000 በላይ የኒውክሌር መሳሪያዎች ውስጥ ከ200 የማይበልጡት ብቻ በሙስሊም ሀገራት ፓኪስታን ውስጥ ይገኛሉ። ይህ ሁኔታ የኒውክሌር መሳሪያ ስርጭት በአለም አቀፍ ደረጃ ያለውን አለመመጣጠን የሚያሳይ ሲሆን በቀጠናው ሰላም ያለው ተጽዕኖ በግልጽ ያሳያል። የኢራን እና እስራኤል ግጭት አሁን ባለበት ሁኔታ ከቀጠለ የኒውክሌር መሳሪያዎች የመጠቀም ስጋት ከፍ ያለ መሆን እንደሚችል የሚጠቀሙ ምልክቶች ይታዩ ነው መካከለኛው ምስራቅ ውጥረት እስራኤልና ኢራን ቀጣይ ግጭት። እስራኤል በኢራን ወታደራዊ እና የኒኩለር ጣቢያዎች ላይ ጥቃት ፈጸመች። የቅርብ ጊዜ ዘገባዎች እንደሚያሳዩት እስራኤል በኢራን ውስጥ በሚገኙ ቁልፍ ወታደራዊ የጦር ሰፈሮች እና የኒኩለር ማብሪያዎች ላይ አዳዲስ ጥቃቶችን አድርጋለች። የእስራኤል መከላከያ ሰራዊት በዚህ ጉዳይ ላይ እስካሁን ዝርዝር መረጃ ባይሰጥም፣ የኢራን ባለስልጣናት ግን ጥቃቱን አረጋግጠው የመከላከል እርምጃዎችን መውሰዳቸውን ገልጸዋል። ይህ ጥቃት በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ እንደሚያባብሰው እና በክልሉ ያለውን አለመ ረጋጋት እንደሚያባብስ ተተንብዮአል። ዓለም አቀፍ ማህበረሰብ በተለይም የምዕራባውያን ሀገራት ተጨማሪ ግጭትን ለመከላከል ጥሪ እያቀረቡ ነው። 20 ሚሊዮን ዶላር ግምት ያለው የእስራኤል ድሮን በኢራን ተመቶ ወደቀ። የኢራን አየር ኃይል ለስለላ እና ወታደራዊ ጥቃት ተልዕኮ የነበረውን 20 ሚሊዮን የአሜሪካ ዶላር የሚያወጣ ግዙፍ የእስራኤል ድሮን መቶ መጣሩን አስታውቋል። ኢራን ድሮኑን ከጣለች በኋላ እስራኤልም ድሮኑን በመታቷ አረጋግጣለች። የዚህ አይነቱ ድሮን መመታት በኢራን የአየር መከላከያ አቅም ላይ የሚሰጠውን ግምት ከፍ የሚያደርግ ሲሆን፣ በእስራኤል የስለላ አቅም ላይ ደግሞ የጥያቄ ምልክት እንዲነሳ አድርጓል። ይህ ክስተት በሁለቱ ሀገራት መካከል ያለውን የጥላቻ ፍጥጫ ይበልጥ እንደሚያፋጥነው ይታመናል። የሱዳን የእርስ በርስ ጦርነትና የሰብአዊ ቀውስ የሱዳን ግጭት እና ሰብአዊ ቀውስ መባባስ በሱዳን ጦር ኃይሉ እና በፈጣን ድጋፍ ሰጪ ኃይሎች መካከል ያለው የእርስ በርስ ጦርነት ለአንድ አመት ከሁለት ወራት በላይ በመቆየቱ የከፋ የሰብአዊ ቀውስ አስከትሏል በሚሊዮኖች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል ወደ ጎረቤት ሀገራት የተሰደዱ ሲሆን በሀገር ውስጥም ረሃብ እና በሽታ የተስፋፋ ነው የትጥቅ ግጭቱ በተለይም በካርቱም በዳር ፋራ እና በሌሎች አካባቢዎች ከፍተኛ ጉዳት እያደረሰ ሲሆን የሲቪል ሰዎችን ህይወት በከፍተኛ ደረጃ እየቀጠፈ ነው። ዓለም አቀፍ ድርጅቶች በሰብዓዊ እርዳታ እንዲደርስና ለግጭቱ ዘላቂ መፍትሄ እንዲገኝ ጥሪ እያቀረቡ ነው። የተኩስ አቁም ሙከራዎችና የፖለቲካ መፍትሄ ፍለጋ በሱዳን ውስጥ ለሚካሄደው ጦርነት በርካታ የተኩስ አቁም ስምምነቶች ቢደረጉም በአብዛኛው ሳይሳካ ቀርቷል። የተለያዩ ክልላዊና ዓለም አቀፋዊ ተዋናዮች የሁለቱ ተፋላሚ ወገኖች መካከል ድርድር በማድረግ ሰላምን ለማስፈን ጥረት እያደረጉ ነው። ሆኖም የሁለቱም ወገኖች የፖለቲካ ፍላጎት እና የጦርነቱ ውስብስብነት ለሰላማዊ መፍትሄ እንቅፋት ሆኗል። የሱዳን ሕዝብ የጦርነቱ ሰለባ ሆኖ የመረጋጋት እና የሰላም ተስፋ እየጠበቀ ነው። በኢትዮጵያ የፖለቲካ ምድር እና ወቅታዊ ጉዳዮች። የፖለቲካ ምዳሩ መስፋት እና ተግዳሮቶች። በኢትዮጵያ የፖለቲካ ምዳሩ ለማስፋት ጥረቶች የተደረጉ ቢሆንም በተለያዩ አካባቢዎች ባሉ የጸጥታ ችግሮች እና በተፎካካሪ ፓርቲዎች እና በመንግስት መካከል ባለው መተማመን ማነስ ምክንያት ተግዳሮቶች እየገጠሙ ናቸው። የፖለቲካ ፓርቲዎች በሰላማዊ መንገድ መወዳደርና ሕዝባዊ ድጋፍ ማሰባሰብ እንደሚችሉ ምቹ ሁኔታ መፈጠር እንዳለበት ምሁራን እና የፖለቲካ ተንታኞች ይገልጻሉ። መንግስት ደግሞ ለተፎካካሪ ፓርቲዎች በካቢኔ ውስጥ ቦታ በመስጠት ምህዳሩን ለማስፋት እየሞከረ መሆኑን ይገልጻል። የሰብአዊ መብቶች የሁኔታ እና የዜጎች ደህንነት በተለያዩ የኢትዮጵያ ክፍሎች እየተከሰቱ ያሉ የጸጥታ ችግሮችን የዜጎች ደህንነትን አሳሳቢ ያደርጋል። የሰብአዊ መብት ተሟጋቾች ድርጅቶችም በተፈናቀሉ ሰዎች ቁጥር መጨመር በሰብዓዊ መብት ጥሰቶች እና የእርዳታ አቅርቦት መገደብ ላይ ስጋታቸውን እየገለጹ ነው። መንግስት የጸጥታ ችግሮችን ለመፍታት እና የዜጎችን ሰብአዊ መብት ለማስከበር እየሰራ መሆን የሚገልጽ ቢሆንም አሁንም ብዙ የሚቀሩ ስራዎች እንዳሉ ይታመናል። ውድ የዕለታዊ ዜና ተመልካቾች ለዛሬ አዘጋጀንላቸው ዜናዎች እነዚህን ይመስላሉ። በአለም ዙሪያ እየተከናወኑ ያሉ አብይት ክስተቶችና ለውጦችን በትኩረት መከታተላችን እንቀጥላለን። በሚቀጥለው ዝግጅታችን ተጨማሪ መረጃዎችንና ትንታኔዎችን ይዘንላቸው እስከምንቀርበ ድረስ ደህና ሆኑ። ሰላም ለሀገራችን።